ስማ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ዘላለም ስላሴ በአንድነቱ ምንታዊ ሁለትነት በሶስትነቱ ርባኤ አራትነት የሌለበት በአንድነቱ እንበለ ምንታዌ በሶስትነቱ እንበለ ርባኤ ሲመሰገን የነበረ ያለና የሚኖር የአባቶቻችን የቅዱሳን አምላክ የእኛም አምላክ ሎለባይር እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እናታችን እመቤታችን ቅድስት ድንግል ማርያም፣ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ሁሉ እግዚአብሔር መንፈስ ቅዱስ እንዳከበራቸው መጠን ለእነርሱም ክብርና ምስጋና ይድረሳቸው። ለእናንተም እንደሚገባችሁ ክቡር አባታችን መጋቢያ አዲስ ወመላከ ምህረት ቆሞ ሰው አባሳዴ ብለን ብለኔ የደብራችን ዋና አስተዳዳሪ ቄሰ ገበዝ ብርሃኑ ኃይሌ ላይካነ ምስጢር ዲያቆናት ከዚህ የተሰበሰባቸው አባቶች እናቶች ወንድሞች እህቶች ዘማሪያን እንዲሁም ህፃናት በወደደን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሰላም ሰላም እላችኋለሁ እንደምናደራችሁ እንደምንሰነበታችሁ እንደምንቆያችሁ እስካሁኗ ሰዓት ድረስ በቸርነቱ የጠበቀን እግዚአብሔር የተመሰገነ ይሁን። እንኳን አደረሳችሁ። የደረሰ እስኪ እልል ብሎ እግዚአብሔርን ያመስግን። የዛሬው በዓል ያው የተለየ በዓል ነው። አንደኛ ጥቅምት ላይ ነው እያከበርን ያለ ነው። ሁለተኛ መብራት በጠፋበት ቀን ነው እያከበርን ያለ ነው። አንድ ነገር እንድናስታውስም ያደርጋል በእውነቱ ለምን መሰላችሁ? የማይጠፋ መብራት ማን ብቻ ነው? የማይጠፋ መብራት እግዚአብሔር ብቻ ነው። የማይጠፋ ብርሃን እግዚአብሔር ብቻ ነው። የማይጠፋ ፋና እግዚአብሔር ብቻ ነው። የማይደበዝዝ ብርሃን እግዚአብሔር ብቻ ነው። መብራት የማይጠፋባት ቦታ ደግሞ ማን ብቻ ናት? ማን ብቻ ናት? መንግስተ ሰማያት ብቻ ነው። ለምን መብራቷ ማን ስለሆነ? በጉ ስለሆነ። የመንግስተ ሰማያት መብራቷ በጉ ነው። የመንግስተ ሰማያት መብራቷ ማን ነው ብትባሉ እግዚአብሔር በዛ ቀን የለ ሌሊት የለ፣ መብራት መጥፋት መብራት መሄድ እንደ የለ፣ መቆራረጥ ነገር የለ፣ በሽታ የለ፣ ራብ የለ፣ ችግር የለ፣ ጭንቀት የለ፣ በሽታ የለ፣ ድካም የለ፣ ሕመም የለ፣ መሰቃየት፣ ግራ መጋባት፣ መጋጨት፣ መጣላት እንዳይነት ነገር የለ፣ እንዳይነት ኮተት የለ። መዘር እቺን መንግሥት ለመውረስ ነው በክርስትናችን መስራት ያለብን እንድንሰራ መኖር ባለብን ልክ እንድንኖር መስራት ብልክ እንድንሰራ የሚደረገው የምንመከረው የምንገሰጸው የምንማረው የምናገለግለው የምንዘምረው የምንቆረበው ወንጌል የምንማረው መብራት የማይጠፋባትን ልዩ የሆነችውን በይዘቷም በአፈጣጠሯም ልዩ የሆነችውን የእግዚአብሔር መንግስት ለመውረስ ነው። እግዚአብሔር በእውነት መንግስተ ሰማያትን እንድንወርስ እግዚአብሔር ይርደን እና ያለመብራትን መነጋገር እንችላለን? አይቻልም። ያለማይክን መነጋገር እንችላለን? የተፈጠርነው ነው አንደ በተሰጠን እንጂ ማይክ ተገጥሞልን አልተፈጠር ነው ማለት እንደዛ ነው። እንደተፈጠር አልተፈጠር ቅድም በራግ ሲል ነበር። እኛ በትምህርት ቤት በቆሎ ትምህርት ቤት ወይም በአብነ ትምህርት ቤት ስንማር ያለ መብራት ያለ ምን ያለ መብራት የተማር ቅኔ ስንማር መጽሐፍ እንኳን ከተማ ስለሆነ የመጽሐፍ ትምህርት ቤት መብራት አለ፣ ያው የኢትዮጵያ መብራት እንዳለ ሆኖ ማለት ነው። ቅኔ እና ሌላ ትምህርቶችን ስንማር ግን ያለ መብራት ባትሪ ነበረች፣ ድንጋዩን ስለሚያልቅ ያለ መብራት ቅኔ ይዘረፋል። ይቀጽላል በመንፈስ ግን እንተያያለን በአካል ባንተያይም በመንፈስ እንተያያለን ስንቀጽል ስንማር ቅኔው ሲዘረብ ሲነገር ታሪኩ ሲተረክ መብራት ሳይኖር ማይክ ሳይኖር በሚገባ ትምህርታችን መማር ባለብልክ ደግሞ ለተወሰነ ጊዜ አይምሰናችሁ ለአራት አመት ለአምስት አመት ለስድስት አመት ባንድ ማይበር ተሰብስበን አራት ሰዓት ስድስት ሰዓት ጊዜ ስንቀጽል በተለይ ቅኔ ቦታዎች አሉ ልዩ ልዩ ቦታዎች በተለይ ወደ ጎጃም ላይ ብትሄዱ ወደ ቋሪ ተወደን እንታያሪው ጋር ያሉበት አካባቢ የሚባል ቦታ አለ። ወደ አቸፈርም ሌላ ቦታ አለ። አካባቢ በርካታ የቅኔም ተማሪዎች አሉበት። አምስት መቶ አራት መቶ ተማሪዎች አሉበት። እነዛ ሁሉ መብራት በለለው በአንድ ማይብሪ ቤት እንዲስብስብ ብለው ይማራሉ። መብራታቸው ማን ስለሆነ፣ መብራታቸው ማን ስለሆነ፣ የኛ የክርስቲያኖች መብራታችን ማን ነው? እግዚአብሔር ብርሃናችን አጽንቶልን እንደዘራል። ምን የቅዱሳን ጸሎት ይርዳን። እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ርስ የሚሆነው ላያዝ እንዲመቻቸው ክርስቲያናዊ ገድል ማለት ትችላላችሁ። ላያዝ እንዲመቻቸው መነሻ የምናደርገው ግን በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ የተጻፈውን ኃይለ ቃል ነው። ኃይለ ቃሉም እንዲህ ይላል ወበአለም ሰ ሀለወክሙ ህማመ ፍርከው ይላል ወባይቱ ጽኑት ማንም ወይ በዓለም ሳላችሁ ተከታተሉ። ምን ማለት ነው? ለተወሰነ ጊዜ ነው የምንቆየው። በዓለም ሳላችሁ መከራ አለባችሁ። በምን ሳላችሁ? በምን ሳላችሁ? በዓለም ሳላችሁ ምን አለባችሁ? አለ መከር አለባችሁ። ነገር ግን ጽኑ እኔ አለሙን አሸንፌዋለሁና ይላል። ስለ ቃሉ የቃሉ ባለቤት እግዚአብሔር የተመሰገነ ይሁን። ቃሉን የተናገረው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የተነገረው ለደቀ መዛሙርቱ ነው፣ ለተማሪዎቹ የተነገረው። በደንብ አድምጡ። እኛ የምንኖረው በዓለም ነው። ማንን አምነን? እግዚአብሔርን አምነን እግዚአብሔርን አምነን ብንኖርም እንኳን የምንኖረው ግን በአካለ ስጋ እስካለን ድረስ የተለያየ የምንኖረው እዚህ ዓለም ላይ ነው። የምንኖረው በዚህ ዓለም ምን እንደሚገጥመን፣ ምን እንደሚከሰት፣ ምን እንደሚከሰት፣ ምን እንደሚጠብቀን፣ ከማን ጋር እንደምንኖር፣ በምን እንደምንኖር፣ ለምን እንደምንኖር፣ ምን እንዳለብን ሲያስጠነቅቀን ሲነግረን በዓለም ሳላችሁ ምን አለባችሁ አለ ምን አለባችሁ? አሁን አባቶቻችን የተቀበሉት መከራ አባቶቻችን የደረሰባቸው ገድ ጸዋቱ መከራ፣ ረሃቡ፣ ጥሙ፣ ስደቱ፣ ገድሉ፣ መቸንከሩ፣ መሰቀሉ፣ መሳደዱ፣ መገረፉ፣ መታሰሩ አዲስ ነገር እንዳይመስላችሁ። አስቀድሞ በማን ተነግሯል? በጌታ ተነግሯል። ምን ተብሎ? በዓለም ሳላችሁ ምን አለባችሁ? ምን አለባችሁ? መከራ አለባችሁ። የሚጠብቃችሁ መከራ አለ። ለምን? የቤተ ክርስቲያን ህይወቷ መከራ ነው ወይ መስቀል የምእመናን ህይወታቸው መከራ ነው ወይም መስቀል ነው። የክርስትናው አለት መስቀል ነው ወይም መከራ ነው። ክርስትናው መሰረቱ መስቀል ላይ ነው ወይም በመከራ ላይ ነው። ክርስትና የእንጀራ ጉዳይ፣ የምድራዊ እንጀራ ጉዳይ፣ የስልጣን ጉዳይ፣ የደስታ ጉዳይ፣ የፍትህ ጉዳይ፣ የምቾት ጉዳይ፣ የደስታ ጉዳይ፣ የእረፍት ጉዳይ፣ የመቀማጠል ጉዳይ አይደለም። በመስቀል የተመሰረተ እና በመስቀል የሚኖር ነው። ምን ክርስትና? በዓለም ሳላችሁ መከራ አለባችሁ በማለት የቅዱሳንን ገድል የሰማዕታትን ገድል የእናርሴማ ገድል እኮ አስቀድሞ በወንጌል ተነግሯል። የቅዱሳኑ ተጋድሎ እኮ አስቀድሞ በወንጌል ተነግሯል። የቅዱሳን አባቶቻችን መከራቸው፣ ፈተናቸው፣ የሚደርስባቸው ማንኛውም መከራ ሁሉ አስቀድሞ በወንጌል ተነግሯል። ጌታ እንዲህ ብሎ በወንጌል ተናግሯልና ምን ብሎ በዓለም ሳላችሁ ምን አለባችሁ አለ፣ መከራ አለባችሁ፣ ግን ጽኑ እኔ ምን አሸንፌዋለሁና ዓለምን አሸንፌዋለሁና ዓለም የተሸነፈ ነው በክርስቶስ ክርስቶስ ባሸነፈው አለም ለምንኖር ለእኛ ለኛ ለክርስቲያኖች ግን መከራ እንደሚገጥም ሲነግረን በአለም ሳላችሁ መከራ አለባችሁ አለ በመከራ እየኖርን ግን መከራውን እንደውም ማሸነፍ እንደሚቻል ሲነግረን እናንተም ጽኑ እኔ ዓለምን አሸንፌዋለሁና ይህን ሊቃውንት ሲተረጉ ምን ይላሉ በጎ አርበኛ ይህ ቃል የተነገረው በበጎ አርበኛ አነጋገር ነው ይላሉ። በጎ አርበኛ አሸንፎ ምን ይላል? አሸንፎ ይላል። አሸንፎ አሸንፉ። ለምን ማሸነፍን አስተምሯል። ማሸነፍን ገንዘብ አድርጓል። ካሸነፈ በኋላ ጠላቱን ካስታደደ በኋላ፣ ጠላቱን ከገደለ በኋላ ጠላቱን አሸንፎ ይላል። እርሱም ዓለምን ገድሎታልና ዓለምን አሸንፏልና፣ የት በዓለም የጠበቀውን መከራ መስቀል ላይ ተሰቅሎ ድል ነስቶ አሳይቶናልና መከራ ቢኖርብንም እንኳን በመከራው ግን ተስፋ እንዳንቆርጥ ማሸነፍ እንዳለ ድል መንሳት እንዳለ ሲነግረን፣ ነገር ግን መከራ ቢገጥማችሁም፣ መከራ ቢኖርባችሁም፣ መከራ ቢከሰትባችሁም፣ መከራ ቢፀናባችሁም፣ መከራ ቢበዛባችሁም፣ ጽኑ። እኔ ዓለምን አሸንፈዋለሁ። መጽናት ያስፈልጋል ምዕመናን። በትንሹ ንግር ሁሉ መፈታት፣ መረታት፣ መዳከም፣ ማፈግፈግ አያስፈልግም። መከራ ሊገጥመን ይችላል። ፈተና ሊገጥመን ይችላል። ጭንቀት ሊገጥመን ይችላል። ችግር ሊገጥመን ይችላል። ብዙ ነገር ሊያሰቃየን ይችላል። ብዙ ነገርም ሊፈትነን ይችላል። መጽናት ያስፈልጋል የማናሸንፈው መከራ የለም። የምንቀበለው መከራ እንጂ የማናሸንፈው መከራ የለም። የምንቀበለው ስደት እንጂ የማናሸንፈው ስደት የለም። ጌታ የነገረን ይሄን ነው። መከራ አለባችሁ፣ ግን ጽኑ ስለምታሸንፉት። እንዴት እናሸንፈዋለን ብትሉ፣ እኔ ዓለምን አሸንፌዋለሁ። እኔ እንዳሸንፍኩት እናንተ ማሸነፍ ትችላላችሁ። የኛ አምላክ አሸናፊ ስለሆነ፣ እኛ አምላክ ድልነች ስለሆነ ይሄን ቴዎዶሲዎስ ቴዎዶሲዎስ የተባለ ሊቅ ማን አልኳችሁ? ምን ተናገሩ ታናገሩኝ። አሁን እዚህ ያለ ወጣት ቴዎዶሲዮስን መያዝ ይቸገራል። የዓለምን ግን ሰዎች ቢጠይቅ ነጮች ወይም ፈረንጆች ቢጠየቅ ግን እያንዳንዱ ቆጥሮ የሚናገር ሰው ይኖራል። እንደዛ መሆን የለብን። ቴዎዶሲዮስ የተባለ ሊቅ ይሄን ተርጉሞታል። ክርስቶስ ዓለምን አሸንፌዋለሁ። አሁን ይህን ቃል መርምራችሁ ታውቃላችሁ? ስታነቡ መጽሐፍ ቅዱስ እኔ ዓለምን አሸንፌዋለሁ መርምራችሁ ታውቃላችሁ ግን መርመራችሁ ታውቃላችሁ? እንደዚህ ብላችሁ ከማንበብ ባሻገር እንደው ትኩር ብላችሁ ሀሳቡን በደንብ የልብ ብላችሁ መርምራችሁ ታውቃላችሁ? ይህ ልጅ ግን እንዲህ አለ። አሁን ምን ትወቱ ሟት ዘሟ ቦት ይሎ ይጠይቃል። እንዴ ክርስቶስ እኔ አሸንቼዋለሁ አለ፣ ምን ማለት ነው አለ። እኔ አሸንቼዋለሁ ያለ ማለቱ ምን ማለት ነው? ክርስቶስ የሚያሸንፈው ዓለም ምን አይነት ዓለም ነው? በክርስቶስ የተሸነፈ ዓለም ምን አይነት ዓለም ነው? ለምን መሰላችሁ? ዓለም የተባለ አንደኛ በቁሙ ዓለም ነው፣ ሁለተኛ ዲያብሎስ ነው። ስለዚህ ያሸንፍዋሉ ማለት ምን ማለት ነው? ቦኑ ኮነ መዋይ ለዲያብሎስ ድሮስ አምላክ የማያሸንፈው ነገር አለ ወይ ብሎ ይጠይቃል። ትክክል አይደለም። እውነት እኮ ነው። አሁን ክርስቶስ ለምሳሌ ሰው እገሌ አሸነፈ፣ እገሌ እገሌን አሸነፈ ከተባለ ማሸነፍ አንጻራዊ ነው። አንድ ቀን ያሸነፈን ዛሬ ያሸነፈ ነገር ሊሸነፍ ይችላል ነገር ሊሸነፍ ይችላል። ሁልጊዜ ማሸነፍ ላይኖር ይችላል። መሸነፍ ዝሮ መልሶ መቀልበስ አለና እና እኔ አሸንቼዋለሁ ማለቱ ምን ማለቱ ነው ዓለም የተባለ እኮ ዲያብሎስ ነው ዲያብሎስን አሸንቼዋለሁ ማለቱ ምን ማለት ነው ቦኑ ይኮነ መዋይሁ ለዲያብሎስ በእውነት ክርስቶስ በእውነት ጌታ በእውነት አምላክ ዲያብሎስን ቀድሞውንስ አላሸነፈውም ነበርን ብሎ ይጠይቃል። እንደዛ ነው አሁን አላሸነፈውም ነበር እኔ አሁን ዓለምን አሸንቼዋለሁ ሲል ዲያብሎስ ያልተሸነፈበት ጊዜ ነበረ ማለት ነው ማለት ነው ወይ ተናገሩ ምእመናን መጽሐፍ ቅዱስ የምታነቡ ሰዎች ተናገሩ። ምን ማለት ነውና ምን ማለት ነው? እኔ ዓለምን ያሸንፏል። አሁን ሰዎች፣ ሰማይታት፣ ሐዋርያት፣ ቅዱሳን ሌሎችም ዓለም ያሸነፉ ሲባሉ ድቀት አልገጠማቸውም ማለት አይደለም። በሆነ ጊዜ ላይ ድቀት ገጥማቸው ወጥተው፣ ወርደው፣ ደክመው፣ ወድቀው ተነስተው፣ ወድቀው ተነስተው፣ መጨረሻ ላይ በእግዚአብሔር አጋጅነት ምን ይላሉ? ያሸንፋሉ። ቢያሸንፉም ቅዱሳን በማን ኃይል ነው የሚያሸንፉት? ተናገሩ። በራሳቸው ኃይል ነው በእግዚአብሔር ኃይል ነው በራሳቸው አይል ወይስ በእግዚአብሔር አይል በእግዚአብሔር አይል ነው ክርስቶስ ግን አለምን አሸንፈዋለው ሲል በማን አይል ያሸነፈው በማን አይል ያሸነፈው ራሱ ማን ስለሆነ ማን ስለሆነ እግዚአብሔር ስለሆነ እግዚአብሔር ስለሆነ እና ቦኖ ይኮነ መዋይሁ ሚገርም አነጋገር ነው ሚገርም አገላለጽ ነው የሊቁ አገላለጽ እኔ አለምን አሸንፈዋለው ማለቱ ቀድሞውንስ አለምን አላሸነፈውም ነበረ ማለት ነው ወይ ካለ በኋላ እንዲህ ብሎ ይገልጻል እንዴ አደለም ዲያብሎስን ክርስቶስ እኮ አውለም መፈቀደ ያጽና ለምድ መኑ እምክለ ይክሎ ክርስቶስ። እንዴት እንደዚህ ሊገመት ይችላል? እግዚአብሔር እኮ ዓለምን ላጥፋ ቢል የሚከለክለው አለ አለ ወይ? የለም። ዓለምን ደግሞ ላድን ቢል የሚቃወሙ አለ ወይ? የለም። እና ዓለምን አሸንፈዋለሁ ማለቱ ደካማ ስጋን ተዋህዶ ምን ስላነው ነው? ስላሸንፈው ነው። ተሸንፎ የነበረ ስጋን ዘንበለ ዳይሙ በእንተ ድካመ ስጋው ቅዱስ ዘነሶ ይላል ደካማ ስጋን ስለተዋሃደ ደካማ ስጋ ባህሪ የደካማ ስጋ ባህሪ ባህሪ ስላደረገ ሰው ስለሆነ ዲያብሎስ ያሸነፈውን ስጋ ለብሶ የስጋን ገንዘብ ገንዘብ አድርጎ በተሸነፈው በተሸነፈው ባህሪ ዲያብሎስን ስላሸነፈው። ግልጽ ነው ምእመናን፣ ሐሳቡ እንደዛ ነው። ምስጢሩ እንደዛ ነው። መልእክቱ እንደዛ ነው። ከዛ ምን አለ? ለምን ስጋ ይደክማል? ራሱን ተናግሯል። በከመ ይቤ እስመ ስጋ ይደክም ስጋ ይደክማል። መንፈስ ግን ምን ይላል ይበረታል ብሎ ተናግሮ ነበር። እና ይሄ የተነገረው ስለ ስጋ ስጋን የሚመለከት ነው። ስጋ ተሸንፎ ነበር። ማሸነፍ አልቻለም ነበር። በዲያብሎስ ተረግጦ ወድቅ ነበር። በዲያብሎስ ተገዝቶ ነበር። የዲያብሎስ የበላይነት ነበር። ያ ጋንት የበላይነት ነበር። ያ የተደመሰሰው ያ መጥፎ ታሪክ የተቀየረው ያ አገዛዝ የጠፋው በማን ነው? መናን በማን ነው? በእግዚአብሔር ነው። እና አለምን አሸንፌዋለሁ ያለ ዲያብሎስ ይፈታተናቸዋል ዲያብሎስ መከራ ያመጣባቸዋል። ዲያብሎስ በሰው አድሮ በተለያየ መልኩ ይፈትናቸዋል። ግን እኔ ዲያብሎስን ድል እንዳሸነፍኩት እናንተም ደግሞ በኔ ስም ድል ታደርጉታላችሁ ሲላቸው እና ዛሬ አርሴማን ስናከብር በዓለም ሳለች መከራ ገጥሟት ነበር። በዓለም ሳለች ይህን መከራ ተካፍላ ነበር። በዓለም ሳለች እንደማንኛውም ቅዱሳን እንደ አባቶቿ እንደ እናቶቿ እንደ ሐዋርያት እንደ ነቢያት እንደ ሌሎችም በእምነት እንደወለዷት በወንጌል እንደወለዷት ቅዱሳን እርሷን በዓለም በዓለም የነበረውን መከራ በዓለም ይመጣ ዘንድ ክርስቶስ የተናገረውን መከራ ተቀብላለች። ቅዱሳን አባቶቻችን ሕይወታቸው ክርስቲያናዊ ገድል ነው፣ ክርስቲያናዊ ተጋድሎ ነው። ክርስቲያናዊ ተጋድሎ ክርስቲያናዊ ተጋድሎ ያልነበረበት ክርስቲያናዊ ተጋድሎን ወይም ገድል የምንለውን ያልተሳተፈ ጻድቅ ያልተሳተፈ ሰማይት በዚህ መንገድ ያላለፈ ይህን መንገድ ያልተሳተፈ ይህን ህይወት ህይወት ያላደረገ በዚህ ዓለም ያልኖረ የለም፣ እመናለሁ የለም። አረጋዊ መንፈሳዊ የሚባል ሊቅ ሲናገር ዓለም ምንድነው ይላል። ምንድነው ያልኳችሁ ዓለም በተለይ ለእኛ ለክርስቲያኖች ምንድነው ቢባል አረጋዊ መንፈሳዊ በተለይ የመልኩ ይተረጉማል። ማር ይስሐቅ ደግሞ የሚተረጉማል ያለኝ እነግራችኋለሁ። የአረጋዊ መንፈሳዊ ላነጋገር ልንገራችሁ። ዓለም ለኛ ለክርስቲያኖች የስራና የንግድ ቦታ ነው ይላል። የምንና የምን የሥራና የምን? አሁን በዚህ ዓለም ስንኖር የስራ ቦታና የመኖሪያ ቦታ አንድ ነው? አይደለም። አንድ ነው? ይለያያል። የመኖሪያ ቦታ ሌላ ነው። የሥራ ቦታም ሌላ ነው። የእርሻ ቦታ ሌላ ነው። የንግድ ቦታም ሌላ ነው። የገበያ ቦታ ሌላ ነው አይደል? የትምህርት ቤት ቦታም ሌላ ነው አይደል? ይሄ ዓለም ደግሞ ለኛ ለክርስቲያኖች የስራ ቦታ ነው። እስመለዝንቱ አለም ገብሮ ፈጣሪ ለመከራ ተረይጾ ብሔረ ተገብሮ ወቱም ይሄ ዓለም የሥራ ቦታ ስለሆነ ይላል እግዚአብሔርን ዓለም ለመከራ ፈጥሮታል እምኔሁ ያስተጋበው መስተገብራን ንቋን ስርናየ ለተድላሆሙ በውስተ ዓለሙ ዘይት ረክም ይሄ ዓለም የምን ቦታ ነው እያቸዋለሁ የሥራ ቦታ ስለሆነ የምን ቦታ የሥራ ቦታ ስለሆነ ጻድቃን ለነብሳቸው ተድላን ይሰበስቡበታል እነማን ጻድቃን እንደናርሴማ ያሉት እንደነ ተክለ ሃይማኖት ያሉት ቅዱሳን አባቶቻችን፣ ቅዱሳት እናቶቻችን፣ እግዚአብሔር የመረጣቸው ሰዎች በዚህ ዓለም ለነፍሳቸው ምን ይሰበስባሉ? ስንዴን ይሰበስባሉ። ሀጣን ደግሞ ለነፍሳቸው ምን ይሰበስባሉ? ክርዳድን ይሰበስባሉ። ስለዚህ ዓለም ምንድን ነው? እንክርዳድ የሚሰበሰብበት፣ ስንዴ የሚሰበስብበት ዓለም ነው። የቱ ዓለም? ይህ ዓለም። ለዛ ነው የሥራ ቦታ ነው አለ አድርጋ መልሰ። ይህ ዓለም የሥራ ቦታ ነው። ሀጣን ምን የሚሰበስቡበት? ስንዴውን ምን ማለት ነው? ኃጢአትን የሚሰበስቡበት ጻድቃን ምን የሚሰበስቡበት ስንዴውን። ምን ማለት ነው? መልካም ስራ የሚሰሩበት። ስለዚህ የተወደዳቸው የክርስቶስ ቤተሰቦች፣ የእኛ መከራችን ምንድን ነው? እንክርዳድ እየሰበሰበ ያለ ማን ነው? ስንዴስ እየሰበሰበ ያለ ማን ነው? ምርታችን ምንድን ነው? ስንዴው ወይስ እንክርዳድ? የዘራነው ምንድነው? ያመረተነውስ ምንድነው? የሰበሰበነውስ ምንድነው? በእውነት መመርመር ማለት ያስፈልጋል። ይህ ዓለም የሥራ ቦታ ነው። እግዚአብሔር ይህን ዓለም እኩል አድርጎ ሰጥቷል ለአጣንም፣ ለጻድቃን ስንዴን መሰብሰብ የማን ፈንታ ነው? የኛ። እንክርዳድን መሰብሰብ የማን ፈንታ ነው? የሰዎች የመረጥ ነው፣ ከሎት የመረጥ ነው። የመሰብሰብ የማን ግዴታ ነው? የማን ግዴታ ነው? ተናገሩ። የኛ ግዴታ ነው። ስለዚህ ምርታችን መፈተሽ ያስፈልጋል። ለምን? ብዙዎቻችን ስንዴ ዘራን ብለን እንክርዳድ የዘራን ብዙዎች ነን። ስንዴ ሰበሰብን ብለን እንክርዳድ የሰበሰብን ብዙዎች ነን። ለስንዴ ዋጋ የከፈልን መስሎ ለእንክርዳዱ ዋጋ የከፈልን ብዙዎች ነን፣ ብዙዎች ነን።

ከስጋ መለየትሽ እኮ ደርሷል። በዚህ ዓለም ዛሬ ታይቶ ነገ በሚጠፋ ዓለም ይህን ያክል ቅጥ የሌለው ልክ የሌለው ደስታ ማብዛትሽ ለምንድን ነው? እንዲህ ብላችሁ ታውቃላችሁ። ክርስቲያን ግን ይህ ማሰብ አለበት። ነፍሴ ከስጋ መለየትሽ ቀርቧል። ከስጋ የመለየት ጊዜ ደርሷል። የሰራሹ ሥራ ምንድን ነው? በዚህ ዓለም መደሰትሽ ለምንድን ነው? በክርስቶስ መደሰት ሲገባሽ፣ በእግዚአብሔር መደሰት ሲገባሽ፣ በወንጌል መደሰት ሲገባሽ

ያለፈውን ስራሽን ከምግቢ ተመልከቺ፣ ወነጽሪ ምስለምኑ አይለፍኪ መዋይለኪ። ዘመንሽ ከማን ጋር ነው ያለፈ? ነፍሴ ዘመንሽ፣ እድሜሽ፣ አመትሽ ከማን ጋር ነው ያለፈ? ዘመናችን ከማን ጋር ነው ያለፈ? ምዕመና እድሜያችን ከማን ጋር ነው ያለፈ? ሰዓታችን ከማን ጋር ነው ያለፈ? ያለን አሁን ያንዳንዳችን ባለንበት ዘመን ባለንበት እድሜ ያለንበት ጊዜ ያሳለፍነው ጊዜ ቀላል አይደለም። ያን ጊዜ ከማን ጋር ነው ያሳለፍነው? ከክርስቶስ ጋር ወይስ ከሰይጣን ጋር? ስናስቀድስ ወይስ ስንዘፍን? ስንቆርብ ወይስ ጾም ስንሽር? ከማን ጋር ነው ያሳለፍነው? ነፍሴ ወይን ምርምሪ፣ ዘመንሽ ከማን ጋር ነው ያለፈ? እድሜሽ በማን ነው ያለቀ? እየጾምሽ ነው? እየጸለይሽ ነው? እየሰገድሽ ነው? እየመጸወትሽ ነው? እግዚአብሔርን እያመሰገንሽ ነው? እያመለክሽ ነው? እያስቀደስሽ ነው? ከማን ጋር ነው ያለፈ ዘመንሽ ይላል። እንዲ በረብራሽ ታውቃላችሁ፣ የሚገርም አነጋገር እኮ ነው። ነፍሴ ይላል ይቀጥልና፣ ነፍሴ በተጋድሎሽ በስራሽ በድካምሽ የተደሰተ ማን ነው? ክርስቶስ ነው ወይስ ሰይጣን ነው? ለምን መልካም ስንሰራ ማን ነው የሚደሰተው? ማነው የሚደሰተው? መጥፎ ስራ ስራ ስንሰራ ማን ነው የሚደሰተው? ሰይጣን ይደሰታል። ነፍሴ ዘመንሽ ዘመን ከማን ጋር ያለፈው? ማን በማትደሰት ነው ያለፈው? ማን በማትደሰት ማን በማገልገል ነው ያለፈው? ወለመኑ አሰብሳ ሩፀተ ዚያኪ፣ ያንቺ ሩጫሽ ሩጫሽ ያስደሰተ ማንን ነው? እግዚአብሔር ነው ወይስ ዲያብሎስ ነው? ፍቲ ርሰኪ ኦ ነብስ፣ ነብሴ ነብስ ራስሽን መርምሪ። ራስን መመርመር ይገባል። ብዙ ጊዜ አልመረመር ነው ነብሳችን ጨቁና ናታል። ነፍሳችን ለባርነት የሸጥን ሰዎች አለን። ለምንድነው የማናስተውለው? ሁልጊዜ ጊዜ ስለሚበላ ስለሚጠጣ ስለ ስጋዊ ጌጥ ስለ ስጋዊ ክብር እናስባለን። ለነፍሳችን ለምንድን ነው የማናስበው? ለነፍሳችን ለነፍሳችን ለምንድን ነው የማንጨነቀው? ዛሬ እኮ የምናከብራት አርሴማ ዋጋ የከፈለች እኮ ለነፍሷ ነው፣ ለሹመት አይደለም። ሹመት ቀረው ወዳት ነበር፣ ብዙ ነገር ነበር። እናየዋለን እንግዲህ ነፍሷን መረመረች። ነፍሴ አለች አርሴማ፣ ማገልገል ያለብሽ ክርስቶስን ነው። ዘመንሽ ማለፍ ያለበት በክርስቶስ ነው። ዘመናችን በክርስቶስ ማለፍ አለበት፣ በቤተ መቅደስ ማለፍ አለበት። የእውነት ክርስቲያን መሆን ያስፈልጋል። የነጠላ ክርስትና አያስፈልግም። የስም ክርስትና አያስፈልግም። የስም ክርስትና አያስፈልግም። የእውነት ክርስትና፣ የተግባር ክርስትና፣ የተፈተነ ክርስትና፣ ንጹህ የሆነ ክርስትና፣ ስንዴን ማምረት የሚችል ስንዴን መሰብሰብ የሚችል ክርስትና ይኖረን ይገባል። በእምነታችን ፍጹም እንደሆነ እግዚአብሔር ይርዳል። በእውነት እንዲህ ድምጻችሁን ቀነስ አድርጋችሁ ስትከታተሉ እንደት ደስ እንደሚሆን። ስለዚህ መብራት ብዙ ጊዜ መጥፋት ነበረበት ማለት ነው አይደል? ነበረበት እና ነፍሳችን እንመርምር ወነስር ይላል ይጨርሳል። አንድ ይቀጥልና አረጋዊ መንፈሳዊ ወነፅሪ ሃላይ መካን ዘታውሪ ጊዜ ትፈልሲ እምስጋኪ። ደግመዋለሁ። ወነፅሪ ሃላይ መካን ዘታውሪ ጊዜ ትፈልሲ እምስጋኪ። ምን ማለት ነው? ነፍሴ ነፍሴ ከስጋ በተለየሽ ጊዜ ከምን በተለየሽ፣ ወደ የትኛው ቦታ እንደምትጂ አሰዊ ይላል እንዲያሳይ ታውቃላችሁ። አሁን ስተኙ ስንነሳ ወደ የት ቦታ ነው የሚሄድ ብላችሁ መርመራችሁ ታውቃላችሁ። እንዲህ መመርመር ካለ እኮ እንዲህ ማስር ካለ፣ እንዲህ መጨነቅ ካለ፣ ለንሳን እንፈጥናለን፣ ለመልካም ስራ እንፈጥናለን። ለስጋ ደግሞ እንቀርባለን፣ ወደ ወንጌል እንቀርባለን። ለወንጌል ልባችን ክፍት ይሆናል። የእግዚአብሔር ማደሪያ እንሆናለን፣ የመንፈስ ቅዱስ ማደሪያ እንሆናለን፣ የእግዚአብሔር ቤተ መቅደስ እንሆናለን። ሰውነታችን ኃጢአት አይገዛትም። ለፈቃደ ስጋ አንገዛም። በፈቃድነት እንኖራለን፣ በሃይማኖት እንበረታለን። በወንጌል እንጸናለን። ለቃሉ እንገዛለን። በመንፈሳዊነታችን የበረታል እንሆናለን። ነፍሴ እራሳችን መርምር ራሳችን መርምመና ጊዜው አሁን ነው። ዘመኑ አሁን ነው። እራሳችን የምንመረምርበት ራሳችን የምናይበት እራሳችን የምንፈትሽበት ጊዜያችን ዘመናችን ለምን በከንቱ ያልቃል? ሰይጣን ባልሰጠን እድሜ ለምን ሰይጣን እናገልግልበታል? አሁን እድሜን የሰጠ ሰይጣን ነው፣ ሰይጣን ወይስ እግዚአብሔር? ተናገሩ። ሰይጣን ነው? እግዚአብሔር? ሰይጣን ባልሰጠን ዘመን ለምን ሰይጣን እናገለግልበታለን? የተሰጠን እኮ እግዚአብሔር ነገልግል እናገለግልበት እኮ እግዚአብሔር ልናከብርበትና ልንከብርበት እኮ። ዓይን ስጥ፣ ጆሮ፣ እግር፣ ሙያ፣ እውቀት፣ ሀብት፣ ስልጣን የተሰጠ እግዚአብሔር ልናገለግልበት እና ይህ ዓለም ለጻድቃን የስንዴ መሰብሰቢያ ለአጣን ደግሞ የምን መሰብሰቢያ ነው? የእንክርዳድ መሰብሰቢያ። ይቀጥላል። የስራ ቦታ ብቻ አይደለም ይላል ማሪስ አረጋዊ መንፈሳዊ የንግድ ቦታም ጭምር ነው የንግድ ቦታም ጭምር ነው ወይም ነው ያስተጋበው ነጋዴያን ህይወተ ለነብሶሙ ወይም ምን ሞተ ለሐሰሮሙ ጻድቃን ህይወታቸውን ይሰበስቡበታል ሃጣን ደግሞ ለነብሳቸው ሞትን ይሰበስቡበታል ይላል የቱ ዓለም ይህ ዓለም የምን ቦታ ስለሆን የንግድ ቦታ የንግድ ቦታ ስለሆነ ማሪሳቅ ደግሞ ዓለምን ሲተረጉመው ዓለም ማለት ምን ማለት ምን ማለት ተናገሩ። ዓለም ማለት ዘማ ማለት ነው። ምን ማለት ነው? ዓለም ማለት ዘማ ማለት ምን ማለት ነው? አማርኛው ትንሽ ይከብዳል ለመናገር። ስለምትረዱት ባልተረጎመ ችግር ነው። ስለምታውቁት ዓለም ግን ዘማ ይባል። ለምንድን ነው ዘማ የተባለ? ዘማ ሰው ባንድ አይጸና ማለት አይጸናም። ዓለም ደግሞ በእግዚአብሔር አትጸናም። በእግዚአብሔር አትጸናም። ሁሉ ዓለም በእግዚአብሔር ስለማይጸና የሚያመልኩ አሉ። እግዚአብሔርን ከእግዚአብሔር ነው የሚጠልጁ እና ማርሳቅ ዓለምን ዘማ ብሎም ይተረጉመዋል። አረጋዊ መንፈሳዊ ደግሞ አሁን ያልኳችሁን ሀሳቦች በማንሳት እንዲያውም ዘርዘር አድርጎ ሰፋ አድርጎ ይተረጉመዋል። እና ከዓለም ወጥተን በእምነታችን ጸንተን ቅዱሳን አባቶቻችን የወረሷትን የማታልፋን የእግዚአብሔር መንግሥት እንድንወርስ እግዚአብሔር ደን ገድል የሚደረግባቸውን ነገሮች አጠራ አጠራ አድርጌ ልንገራችሁና ትምህርት ትምርት እንጨርሳለሁ። በደምብ ተከታተሉ፣ እንዳሁኑ ናችሁ፣ ሀሳባችሁ ሳይሰረቅ ክርስቲያናዊ ተጋድሎ የሚደረግባቸው ምክንያቶች ምንድን ያልኳችሁ ክርስቲያናዊ ተጋድሎ በሉ፣ ሁላችሁም ክርስቲያናዊ ተጋድሎ። የሚደረግባቸው ምክንያቶች አንደኛ፣ ስሙ። አንደኛ አባቶቻችን ክርስቲያናዊ ተጋድሎን ጦርነት፣ ይሄ መንፈሳዊ ጦርነት፣ መንፈሳዊ ውጊያን የሚያካሄዱባቸው ውጊያዎች፣ ምክንያቶች አንደኛው በሃይማኖት ጉዳይ፣ በምን ጉዳይ? በሃይማኖታቸው ጉዳይ፣ ከሃይማኖት ላለመውጣት ሃይማኖት ዋጋ የሚከፈልላት ስለሆነች፣ ዋጋ የሚከፈልላት ዋጋ የሚከፈልባት ደም የሚፈስባት የታረዱባት አባቶቻችን የተጋደሉባት የተሰውባት የተባረሩባት ከሀገ ብላችሁ አትድቀው ይላል እና በነፍስ ላለመዛ ነፍስን ለማዳን ነፍስ መስጠት። ክርስቶስ እኮ እኛን ለማዳን ምን የሰጠው? ነፍሱን አድ የሰጠ ነፍስ እና ነፍሳችን ለማዳን ከሞት ለመዳን ከሲኦል ለመዳን ከጋንም ለመዳን በነፍሳችን ተወራርደን ስለ ነፍሳችን ዋጋ መክፈል ያስፈልጋል። አርሴማ ያደረገችው ይህን ነው። በነፍሷ ተወራርዳ እንወዲ የቁልት ለማርከስ በብዙ ነገር ጥያቄ ጠይቀው ሚስት ለማድረግ